የውሳኔ ሀሳቡን ወደ ማጽደቁ ብንሄድ የተሻለ ይሆናል። በዚህ መሰረት ባለው የስነ ስርዓት ጥያቄ ስነ ስርዓት። አዎ እሺ፣ አመሰግናለሁ የተከበሩ አፈጉባኤ። ከውይይቱ በፊት ምክር ቤቱ አጀንዳውን በማጽደቅ ዙሪያ ድምፅ ሰጡበት ነበር ሊካሄድ የሚገባውና ቀድም እያወጣሁ ነበር መጀመሪያ ላይ የመጀመሪያው ጉዳይ እዚህ ቤት ነገን መለመድ ያለበት ድምፅ ማሰማት አይቻልም። አይደለም ያው ስለ ሰለጠነ ደንብ ሁላችንም ማለት ነው እጅን ማውጣት የሚቻለው ማለት ነው። ስለዚህ የመጀመሪያው ድምፅ ማሰማት አይቻልም፣ እጅ ማውጣት ነው የሚቻለው የሚለውን ሁላችንም ብንይዝ ጥሩ ነው። ብዙ ጉዳዮች የተነሱና በሀሳቦች መካከል ወይም ጥያቄ በሚያቀርቡ አካላትም አስተያየት በሚሰጡ አካላትም መካከል ብዙ ልዩነት ያልታየ ስለሆነ ይሄ ልዩነት ካልታየ ደንባችን ምንድን ነው የሚለው አፈጉባኤው ውይይቱ የበቃ መሆኑን ሲያረጋግጥ ወደ ማጠቃለል ይሄዳል ይላል። ስለዚህ ነው የሕጉን ተከትዬን እየሰራ ያለሁት ለማለት ነው። የተከበራችሁ የምክር ቤት አባላት ዛሬ በዚህ ሁኔታ ሐዘናችንን ገልጸን እነዚህን ነጥቦች የያዘ የውሳኔ ሀሳብ አስቀምጠን በእነዚህ ውሳኔ ሀሳቦች መነሻ የሚቋቋመው ኮሚቴ እያንዳንዱን ጉዳይ ተከታትሎ እንዲያስፈጽም ማድረግ ይኖርብናል። በተባበረ ሁኔታ ደግሞ በጋራ ይሄን አቋም ይዘን ወደ ስራ ብንገባ በዚህ አስቸጋሪ ወቅት ላይ ቢሆን ጥሩ ነው ብዬ አስባለሁ። ስለዚህ በዝርዝር በጉዳዩ ላይ የመከርን ስለሆነ የውሳኔ ሀሳቡን ወደ ማጽደቁ ብንሄድ የተሻለ ይሆናል። በዚህ መሰረት ስነ ስርዓት ጥያቄ ስነ ማነሳቸው ሁለት የሥነ ሥርዓት ጥያቄዎችን ነው። አንደኛው እንደሚያውቁት ይሄ አጀንዳ በአማካሪ ኮሚቴ ተወያይቶበት የቀረበ አይደለምና በአማካሪ ኮሚቴ ያልታየ አጀንዳ ከሆነ ደግሞ ከውይይቱ በፊት ምክር ቤቱ አጀንዳውን በማጽደቅ ዙሪያ ድምፅ ሰጡበት ነበር ሊካሄድ የሚገባውና ቀድም እያወጣሁ ነበር መጀመሪያ ላይ። ስለዚህ ይሄ የሥነ ሥርዓት ጉድለት አለውን? ሁለተኛ ውይይቱ ጥሩ ነው፣ ግን ውይይቱ ላይ ሙሉ የውሳኔ ሀሳቡን የሚደግፍ ሀሳብ ብቻ ነው የተንጸባረቀው። ማድረግ ነበረበት ብዬ የማስበው ብዙ የድጋፍ ድምጾችን ካዳመጡ በኋላ የሀሳብ ብዝህነት እንዲደመጥ፣ ተቃውሞ ያለው አካል ካለ ደግሞ ዕድል ሊፈቀድ ይገባ ነበር ብዬ አስባለሁ። ሶስተኛ መጨረሻ ላይ ያሉት ሚዲያ ሁሌም ጉባኤዎቻችን ላይቭ ስትሪም ይደረጋሉ። ለኢትዮጵያ ሕዝብ ምክር ቤቱ ስራዎቹን ሲያከናውን በግልጸኝነት የመስራት ግዴታም ተጥሎብናልና ዛሬ በተለየ ሁኔታ እሱ ያልተደረገው ለምንድ ነው? የኢትዮጵያ ሕዝብስ ቀጥታ መከታተል አልነበረበትም ወይ፣ ይሄ ለምን ተጣሰ የሚለውን ነው በዙሪያ ማብራሪያ እየሰጠኝ ነው። የመጀመሪያው ጉዳይ እዚህ ቤት እንደገመለመድ ያለበት ድምፅ ማሰማት አይቻልም። አይደለም ያው ስለሰለጠነ ደንቦላ ሁላችንም ማለት ነው እጅን ማውጣት የሚቻለው ማለት ነው። ስለዚህ የመጀመሪያው ድምፅ ማሰማት አይቻልም፣ እጅ ማውጣት ነው የሚቻለው የሚለውን ሁላችንም ብንይዝ ጥሩ ነው። ሁለተኛ በተደጋጋሚ ሁሉም ወደ 16 ሰው እድል የተሰጠው ስለሆነ ብዙ ጉዳዮች የተነሱና በሀሳቦች መካከል ወይም ጥያቄ በሚያቀርቡ አካላትም አስተያየት በሚሰጡ አካላትም መካከል ብዙ ልዩነት ያልታየ ስለሆነ ይሄ ልዩነት ካልታየ ደንባችን ምንድን የሚለው? አፈጉባኤው ውይይቱ የበቃ መሆኑን ሲያረጋግጥ ወደ ማጠቃለል ይሄዳል ይላል። ስለዚህ ነው የሕጉን ተከትየን እየሰራ ያለሁት ለማለት ነው። ግልጽ ነው አደለም? ከዚህ ያለፈ ነገር ካለ ዝርዝር ጉዳዮችን ስናዘጋጅ እሳቸው መሳተፍ ይችላሉ። የኮሚቴ አባል ሆኖ መሳተፍ ይችላሉ። በእኛ በኩል ምንም ችግር የለም። ስለዚህ የተከበረ ኮሚቴው በሚሰራው ስራ እና ደግሞ ዝርዝር እቅድ በሚወጣበት ጊዜም በኮሚቴው አባልነት ይሁን አስተያየት በመስጠት ግባት በመስጠት እንዲሳተፉ እኔም ጋብዛለሁ። በዛ መሰረት ችግሩን ብንፈታ የተሻለ ይሆናል። የተከበሩ ዶክተር ደሳለኝ ሊያነሱት ጥሩ አስተያየት ያነሱት አሁንም ይሄ አሰራርን በሚመለከት አሰራርን ያው የተማማርን ስለምንሄድ አሰራርን በሚመለከት በምክር ቤቱ አማካሪ ኮሚቴ ያልታዩ አጀንዳዎች ውሳኔ ለማስተላለፍ የሚችሉ አጀንዳዎችን በሚመለከት ጥያቄ በሚቀርቡበት ጊዜ ያን ጥያቄ መነሻ በማድረግ ውይይት እንዲካሄድበትና ውሳኔ እንዲተላለፍ እንደሚደረግ በሕጉ ተደንግጓል። ትናንትና ሰባት አባላት እናንተ የመረጣችኋቸው አባላት መጥተው ሌላ ስራ አቁመን ጊዜ ወስደን አብረን መክረታል። እዚህ ሁሉም ስላሉ ማለት ነው። ስማቸውን መጥራት ስለምችል ሰባት አባላት ያሉት የህዝብ ተወካዮች ምክር ቤት አባላት ጉዳዩ ይሄን በጽናት ማስቆም ስላለብን በቃ ማለት ስላለብን በጋራ ተገናኝተን መምከር አለብን ብለው ለአፈ ጉባኤው ጥያቄ አቅርበው ይሄ ተቀባይነት አግኝቶ ለምክር ቤቱ አባላት የቀረበ ስለሆነ አሰራሩን ጠብቆ መጣ እንደሆነ ግንዛቤ ቢወሰድ በጣም ጥሩ ነው ለማለት ነው። የሚዲያውን ቅድም አስቻለሁ። እቺን የምናረጋትን ውይይት አሁን የምናገራትን ጨምሮ ሙሉውን ምን ስለዚህ በዚህ ማንም ስጋት መግባት የለበትም። ግልጽ በሆነ መንገድ መስራት ስላለበት ይሄኛው ውይይት ብቻ አይደለም። ኮሚቴው ሰርቶ እያንዳንዱ ጉዳይ በሚያመጣ ጊዜ እዚህ ኮንኝ የምንመክረው እኮ ምክር ቤት ስለሆነ ለምሳሌ አሁን በዚህ ጎን ያለ ሰው ቢሳሳት በዚህ ጎን ያለ ሰው ያርማል ወይ በዚህ ጎን ያለ ሰው ቢሳሳት በዚህ ጎን ያለ ሰው ያርማል። ምክር ቤት ስለሆነ ማለት ነው። ስለዚህ ያን ታሳቢ ያደረገ ምክክር ስለሚደረግ ስራው እየተሰራ እያለም እቅድ ተዘጋጅቶ እቅዱም ቀርቦ እዚህ መምከር ስላለብን መንከር ስላለብን ያን ታሳቢ ያደረገ ስራ ስለምንሰራ ምንም ስጋት አግባዎት በየጊዜው ይሄን እየመከረን እና መረጃውንም ለሕዝብ እዚህ ውሳኔ ያሳውላ አይታችኋል። መረጃውን በቂ መረጃ ለሕዝብ እንዲደርስ እናደርጋለን። ምክር ቤቱን በቂ መረጃ እንዲኖረው እናደርጋለን። ይህን ታሳቢ ያደረገ ስራ እንሰራለን ብለን ስላስቀመጥን ሁላችን ደግሞ መብታችንን የሰጠን ኃላፊነት በአግባቡ ደግሞ እዚህ መጠቀም ስለምንችል ያን ታሳቢ ያደረገ ውይይት እንድናደረግ አደራ ለማለት ነው። አንዳንዴ ሁላችንም የተከበሩ ዶክተር ደሳለኝን ጨምሮ ስሜታችን ዋጥ ማድረግ ተረጋግተን መነጋገር እና እንዲሁም በተለይ ህዝብን በየአካባቢ ያለው ማህበረሰብን ብዥታ ውስጥ የሚያስገቡ ነገሮችን መተው ማስወገድ በጣም ይጠይቃል። ይሄ ስራ በባህሪው ትግስትን ይጠይቃል፣ መቻልን ይጠይቃል፣ በቅንነት ማለት ነው። በእውነት ሁላችን ኢትዮጵያውያን ኢትዮጵያን የምንወድ ከሆነ ረጋ ብለን ሰከን ብለን በዚህ ጊዜ ካልተነጋገር አስቸጋሪ ነው፣ በጣም አስቸጋሪ ነው። ዝም ብሎ መነቃቀፍ ትችትም ከሆነ በጣም እጅግ አስቸጋሪ ነው። ስለዚህ ይሄ ከፖለቲካ ዓላማችን ልዩነታችን ሁሉ በላይ ነው። ያው ሁላችንም ስለምን ትገነዘቡ የአገር ጉዳይ ስለሆነ ማለት ነው። እኔ ኮ ነገ አልኖርም ሰው መቼም የሚኖረው ጥቂት እድሜ ነው በዚህ ዓለም ላይ አይደለም። ነገር ሁላችንም አንኖርም፣ ከተወሰነ ዕድሜ እድሜ ነው የምንኖረው። ስለዚህ ለልጆቻችን የምትሆን አገር አጽንተን አስቀምጠን መሄድ አለብን። በአገር ላይ የተሰራውን በርካታ ትርክትና ጥላቻ፣ ቅመኝነት፣ መገፋፋት ማስወገድ አለብን። በዚያ ምትክ ፍቅርን፣ አንድነትን በደምብ መትከል አለብን። ይሄ ከልብን መሆን ያለብን በነገራችን ከልብ አሁን እናንተ እኔን ብትነቅፉ ወይ ሌላው ሰው ውጭ ያለው ሰው እኔን ብነቅፍ ምንም አይመስለኝም። አገርን ማዳን የሚያስችል አገርን ማስቀጠል የሚያስችል ስራ ህሊናዬም የሚፈቅደውን ስራ ካከናወንኩ ቆየት በጣም ትልቅ ነገር ነው። ስለዚህ ሁላችን በዚህ መልኩ ብንረዳ እና ተደማምጠን ደግሞ በጋራ መስራት ብንችል አገራችን አሁን ካለችበት ሁኔታ ማውጣት እንችላለን። በተጨማሪም ደግሞ ነገ ክቡር ጠቅላይ ሚኒስትሩ መጥተው በሀገራዊ ጉዳዮች ላይ ዝርዝር ነገሮችን ስለሚያቀርቡ የዛን ጊዜ የሚነሱ ጥያቄዎች መነሻ አድርገን የምንመክረበት ስለሆነ ክረምቱ የምንሰራውን ስራ በጋራ የምንሰራ ስለሆነ ይህን ታሳቢ ቢያደርግ መልካም ነው ለማለት ነው። ስለዚህ አመሰግናለሁ። በዚህ መሰረት በሀገራዊ ወቅታ የጸጥታና ደህንነት ጉዳዮች ላይ በንፁሃን ዜጎች ላይ ስለደረሰው ጉዳት አስመልክቶ የቀረበው የውሳኔ ሀሳብ ውሳኔ ቁጥር አስር 2014 ሆኖ መጽደቁን የምትደግፉ? እሺ፣ በጣም አመሰግናለሁ። ተቃውሞ የሚቃወም አንድ፣ እሺ፣ ድምፅ ታቅቦ፣ እሺ፣ እሺ፣ እሺ። በዚህ መሰረት በወቅታዊ ሀገራዊ የጸጥታና ጉዳይና በንጹሃን ዜጎች ላይ ስለደረሰው ጉዳት አስመልክቶ የቀረበው ውሳኔ ሀሳብ። ውሳኔ ቁጥር 10 2014 ሆኖ ባንድ ተቃውሞ በአንድ ድምፅ ታቅቦ በአብላጫ ድምፅ ጸድቋል። ስድስተኛው ልዩ ስብሰባችን በዚህ ያበቃል። በመጀመሪያ በየቦታው ግድያ እየፈጸመ ያለው ኃይል ዋና ዓላማው ከሚፈጽማቸው ግድያዎች ተነስተን ወደ እርስ በርስ ግጭት እንድንገባ ነው የሚፈልገው። በዚህ አጋጣሚ ስልጣንም አገኛለሁ ብሎ ነው የሚጠብቀው። በየትኛውን በየትኛው መንገድ የንጹሃን ዜጎች ደም በማፍሰስ ስልጣን ላይ መውጣት ኢትዮጵያ ውስጥ የለም መኖርም የለበትም። ራሱ ይሄን የሚያደርገው ኃይል ስልጣን ላይ ቢወጣ የትኛውን ህዝብ ሊመራ ነው? ስልጣን ከሆነ የሚፈልገው አንድ አካል አንድ ፓርቲ አንድ ድርጅት ወደ ስልጣን ሲወጣ በአንድ ሀገር ውስጥ የሚመራው ዛፎች፣ ድንጋዮች አይደለም፣ ተራሮች አይደለም፣ የሚመራው ህዝብ ነው የሚመራው። ስለዚህ በየቦታው ግድያ የሚፈጽሙ የፖለቲካ ዓላማ ያላቸው ኃይሎች ኢትዮጵያ ላይ ወደ ስልጣን ላይ ወጥቶ የትኛው ህዝብ ሊመሩ ነው? ስለዚህ ይሄ በየቦታው አሁን የሆነ ያለው ጉዳይ በአስቸኳይ መቆም አለበት። አሁን ያልን ያለ ነው። ኮሚቴዎች ተቋቁሞ የማጣራ ስራ ተሰርቶ የውሳኔ ሀሳቦች ማቅረብ ነው። ከዛ በፊት ግን ባለፈው ኮሚቴዎች አቋቁመን በየቦታው እንዲንቀሳቀሱ አድርገናል። አሁንም ግድያዎች እየቀጠሉን ያለው ስለዚህ መሆን ያለበት አንደኛ በኢ ሰንሰለቱ ላይ የሚሰጡት ይዛዞች ከሆነ መዘጋየት ያለው ሀገራዊ የሆነ ኃይል ዜጎችን የሚታደግ ፕሮአክቲቭ የሆነ ኃይል መቋቋም ያስፈልጋል። እንደ ሀገር አንድ አካባቢ ላይ እንዲህ አይነት መረጃ ሲመጣ ፈጥኖ የሚደርስ ዜጎችን ከሞት የሚታደግ ኃይል መኖር አለበት እንጂ ዜጎች ከሞቱ በኋላ አደጋ ከተፈጠረ በኋላ የምንሄድበት መንገድ መቀጠል የለበትም። ዜጎች አስቀድመን መረጃዎችን ወስደን መታደግ አለብን። ስለዚህ ይሄን የሚሰራ ይሄንን የሚያደርግ ኃይል ከሌለ ያ ኃይል ተቋቁሞ በአጭር ጊዜ ውስጥ ወደ ኦፕሬሽን መግባት አለበት። በየትኛው የኢትዮጵያ ክፍል የሚፈጠር የሚታዩ ምልክቶችን አስቀድሞ ወደ ሕዝብ አደጋ ከመድረስ በፊት የሚታደግ ኃይል ኢትዮጵያ ውስጥ መቋቋም አለበት። እንደዛ ካልሆነ አሁንም ምናልባት እያስቸገረ ያለው የሚሰጡት ትዕዛዞች የመዘገየት ጉዳይ ከሆነ ይሄንን ሊፈታ ይችላል የሚል ሀሳብ አለኝ። በአጠቃላይ የቀረበው ሀሳብ የሁላችንም የምንደግፈው ነው። ሞቱ በተለያዩ አካባቢዎች ላይ በጣም እየቀጠለ ነው ያለው። ይሄን ለማስቆም ነው ጥረት ማድረግ ያለብን። የሁላችንም የሁላችንም ላይ እየደረሰ ያለው ችግር ነው ይሄ ስለዚህ የቀረበው የውሳኔ ሀሳብ ይደግፋለሁ አመሰግናለሁ የተከበረው ጉባኤ እኔም በምዕራብ ወለጋ በቄለም የደረሰው ጉዳት በጣም እጅግ አሳዛኝ በንጹሃን ዜጎች ላይ የደረሰ ጉዳት ስለሆነ ይሄ እንደዚህ አይነት ውይይት መካሄዱ በጣም ደስ ብሎኛል የምል ሀሳብ ለማንሳት ነው። እንደምታወቀው ግን ይሄ የሚቋቋመው ኮሚቴ በጣም ጥርስ ያለው መሆን አለበት። ዝም ብሎ ሪፖርት አድርጎ ዝም ብሎ ሳይሆን በሪፖርቱ መሰረት እስከ መጨረሻ ተፈጻሚ የሚሆን ነገር የቀረበ ሪፖርት ተፈጻሚ መሆን አለበት። ይህ ብቻ አይደለም፣ ጥናቱ አካታች መሆን አለበት። ምክንያቱም

አንድ ቦታ ብቻ ሄደን አሁን መጨረሻ ላይ የተከሰተው በቅርብ የተከሰተው ብቻ ላይ ትኩረት አድርገን በፊት የተከሰተው ግን ህመም የሆኑትን ለህዝቡ ህመም የሆኑትን ነገሮች ከረሳን አካታች አይደለም ማለት ነው። ስለዚህ ሁሉም ኮምፕሬንሲቭ የሆነ ጥናቱ መደረግ ያለበት ግን ደሞ አቴንሽን ወቅታዊ ቶሎ አቴንሽን የሚፈልጉ ስራዎችም አሉ። ስለዚህ የኮሚቴ ሁለት ስራ ነው ያለው። አንድ አሁን በችግር ላይ ያሉት የተፈናቀሉት መድረክ ስላለባቸው ነው የሚከታተል አንድ ሰብ ኮሚቴ እዛ ውስጥ ሆኖ ማለት የሚከታተል ጥበቃ የሚያስፈልጋቸውን አካባቢ ለይቶ ጥበቃ የሚያስደርግ ጥበቃ የሚያስፈጽምላቸው ሰብ ኮሚቴ የዚህ ጉት ማለት ነው። ሌላው ደግሞ ኮምፕሬንሲቭ ጥናት የሚያደርግ ምክንያቱም ጥናቱ ሲቀርብ ኮንፍረንስ መሆን አለበት፣ ኢትዮጵያን መወክል አለበት። እኛም ምንና የምንወክለው ኢትዮጵያውያን ነው እዚህ ምክር ቤት ውስጥ ስለዚህ ሁሉም ደግሞ በዚህ ባለፉት ሶስት አመታት ሁሉም ቦታ ህመሙ ደርሷል እና ያንን የሚያካትተ መሆን አለበት። ያልተነገሩትም አሁን ባለፈው ጊዜ አሳውሶ እንደሆነ የፌዴራል ፖሊስ ኃላፊው ኮሚሽነር መናገራቸው ነገሮች ያለ ነገሮችን ያባብሳል ብለን ከአንዱ ክልል ተነስቶ የሆነ ታጣቂ ሌላ ጋር ሄዶ የሆነ ነገር አጥፍቶ አብሮ ይሄዳል። ያም እንደ ይሄም ያደርጋል። ይሄን ብንናገር ሌላ ችግር የለም። ያም ራሱ የኮሚቴ ይሄን ሁሉ ሁሉንም ማውጣት አለበት። አውጥቶ በሙሉ መውጣት አለባቸው። የሁሉም ህመም ወጥቶ ያኔ ነው ይሄን ህመም ተፈታል ነው። ስለዚህ በዛ መንገድ ስራውን መስራት አለበት ይሄ ኮሚቴ እና ሞሮ ከዛ በላይ ግን እኛ ከ እዚህ ምክር ቤቱ ከሆን የአንድ ብሔር ወይም የአንድ አካባቢ ተወካይ አይደለም። ይህቱም መላው ኢትዮጵያ። ስለዚህ በዚያ ደረጃ ነው ማውራት ያለብን። ዜጎች ናቸው። ከዛም በላይ እኮ ዜጎች ሰዎች ናቸው። በቀደም ሲባል ነበረ፣ ያህኖ ሁሉ ዝሰማኒ ብገመ የገሌ እንድሆነ ብሎ አይደለም። ኢትዮጵያ ዜጎች ተጨፍጭፈዋል። ስለዚህ መታደግ አለባቸው። የኬትም ሆኑ ኬትም ሆኑ፣ በዚያ መልክ ነው መናገር ያለብን። ለስነጉ ወደ ታች አንውረድ ያንን ያ ያ ወደ ታች ስለወረ እንድኮ ነው አሁን ሁሉ የመጣው አሁን ከዛ መውጣት አለብን፣ ስሜታችንን ተቆጣጥረን ማለት ነው። እና ስለዚህ የሁሉንም ዜጎችን የኮሚቴ ሁሉንም ያካትተ መሆን አለበት፣ ሁሉንም አካባቢ ማዳረስ አለበት። እና አመሰግናለሁ። ሸኔ የሚባል ቡድን ከየተለያየ የተወጣጣ ቡድን ነው። ኦሮምኛ ተናጋሪ ብቻም አይደለም። አላማው ኢትዮጵያን ማፍረስ ነው። ከበስተጀርባ ያሉ ኃይሎች እንዳሉ ባለፈውም ከጸጥታ ኃይሎች የተነሳልን ጉዳይ አለ። የጁንታ ቡድንም ያለበት ሌላም ኢትዮጵያን ለማፍረስ የሚሄድ ከውጭ ኃይሎች ጋር የሚያያዝ ነገር አለ። ይህ ሆኖ እየፈጸመ ያለው ሸኔ ባለፈው ያው በክቡር አፈጉባኤ በሰጡት አቅጣጫ መሰረት ባለፈው በውይይቱ ላይ ተነስቷል። የተወሰኑ ዞኖችንም ለማየት ሞክረናል። ምን እየፈጸመ ነው ሸኔ የሚባል ቡድን በምንቀሳቀስበት አካባቢ ምን አይነት ጉዳቶችን አድርሷል? የምን ነገር ከክልሉም ለመረዳት ሞክረናል። በተጨባጭም እስከታች ወርደን ያየነበት ሁኔታ አለ። ሸኔ የሚባል ቡድን በአንድ እንትን ላይ የተመሰረተ አይደለም። የኢትዮጵያ ሕዝብ ጠላት መሆኑ ለሰ ልሰመድበት ይገባል። ሆን ብሎ በአንድ የተወሰነ ክስተት ብሄር የብሔር ግጭት ለማስመሰል የሚሄድ አካሄድ አለ። ግን አካሄዱ ኦሮሞንም ይጨፈጭፋል፣ ሁሉንም ብሄር ብሄረሰቦች የሚጨፈጭፍ የኢትዮጵያ ህዝብ ጠላት ነው ሸኔ የሚባል ቡድን። ይህ በተጨባጭ ይሄ ብቻ አይደለም እኮ ግድያ የተፈጸመበት ብዙ ባለፈው ቦታ የተንቀሳቀስንበት ቦታም ብዙ ሰው ተጨፍጭፏል። ሪል በየቀኑ የሚሞት የሚገደል ንጹሃን ዜጎች አሉ። ንጹሃን ዜጎች እኮ ህፃን የስምንት የሰባት ዓመት ህፃን ተይዞ ይህን ያህል ገንዘብ ካላመጣ ተብሎ ህፃናት የሚገደልበት ሁኔታ ነው እኮ ያለው። እርጉዝ ሴቶች ተገድለዋል። ጎላ ብሎ በሚዲያ ስለማይወጣ ነው እንጂ በጣም አሰቃቂ ግድያ እየፈጸመ ነው ሸኔ የሚባል ይሄ የኔ ነው የምለው ብሔር የለም የለውም። ሸኔ ሶ ድርጊቱ ሊወገዝ ይገባል። በአጠቃላይ እያደረገ ያለው ሸኔ እየፈጸመ ያለው ግፍ በኢትዮጵያ ንጹሃን ዜጎች ላይ ነው። ስለዚህ ከዚህ አቅጣጫ የውሳኔ ሀሳቡ በጣም ተቀባይነት ያለው እኔም በግል የሚደግፈው ሀሳብ ነው። መንግስት የህግ የበላይነት የማስከበር ኃላፊነት አለበት፣ ግዴታ አለበት። በየደረጃ ያለውን መዋቅሩንም የማጥራት ችግር ያለባቸውንም የማጥራት ስራ መሰራት አለበት። ይሄ ተጠናክሮ መቀጠል አለበት። እኔ አሁን በእርግጥ የሐዘን በሐዘን ቀን መታወጁ ለእኔ ተቃውሞ የለኝም። ዋናው ግን በዛ የህግ በላይነትን አናስከብር የህግ በላይነትን ማስከበር ይሄ ድርጊት ተመልሶ እንዳይፈጸም ማድረግ አለብን። ምክር ቤቱም በሚቋቋመው ኮሚቴ የቁጥጥር የክትትል ስራ ማካሄድ አለበት። ድርጊቱ በየጊዜው እንዳይቀጥል በየደረጃው ያሉት የመንግስት ኃላፊዎች፣ የጸጥታ አካላት ኃላፊነታቸው መወጣት አለባቸው። በዚህ ላይ ምክር ቤቱ ማገዝ ያለበትን ነገር ማገዝ አለበት የሚለውን ለማንሳት ነው። የተፈናቀሉትን የማቋቋም እነዚህ አጥፊዎችን ተከታትሎ ለህግ የማቅረብ ስራ ተጠናክሮ መቀጠል አለበት የሚል ሀሳብ ለማንሳት ነው። አመሰግናለሁ።